ጤና ይስጥልን ተመልካቾቻችን፣ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜና እነሆ። በቅድሚያም አርዕስተ ዜና፣ የአፋር ክልልን የመንገድ መሠረተ ልማት ሽፋን አሁን ካለበት ይበልጥ ለማሳደግ በተለየ ትኩረት እየተሰራ እንደሚገኝ የትራንስፖርት ሚኒስቴር አስታወቀ። ቁራችሁን ቆዩ መሰረ ግቦት ነኝ። የሚኒስትሮች ምክር ቤት ባካሄደው 24ተኛ መደበኛ ስብሰባው በሁለት ጉዳዮች ላይ ተወያይቶ ውሳኔ አሳለፈም። ምክር ቤቱ በመካከለኛ ዘመን የ2010-2014 የማይክሮ ኢኮኖሚና ፊስካል ማዕቀፍ ላይ ውይይት በማድረግ በስራ ላይ እንዲውል ወስኗል። የመካከለኛ ዘመን የማይክሮ ኢኮኖሚና ፊስካል ማዕቀፍ የመንግሥት ፖሊሲና ስትራቴጂን በአግባቡ ተግባራዊ ለማድረግ ከበጀት ጋር ማሳሰር፣ ለልማቱ የሚያስፈልገውን የፋይናንስ ሀብት በተጨባጭ በመተንበይ የ2010 የፌዴራል መንግስት የወጪ በጀት መጣሪያን መወሰን እንዲሁም በጀት በመካከለኛ ዘመን እይታ እንዲመራ የማድረግ አላማ አለው። ይህም ማዕቀፍም በሁለተኛው የእድገትና ትራንስፎርሜሽን እቅድ የትግበር ዓመታት ከተቀመጡ ግቦችና የትኩረት አቅጣጫዎች ጋር ተጣጥሞ የቀረበ ነው ተብለዋል። ለ2010 በጀት ዓመት ዝርዝር በጀት ዝግጅት ማዕቀፉ እንዲያገለግልና በሀገሪቱ የተረጋጋ የማክሮ ኢኮኖሚ ለመፍጠር የሚደረገውን ጥረት በሚደግፍ መልኩ ተዘጋጅቷልም ተብሏል። ማዕቀፉ ከዚህም በተጨማሪ ምክር ቤቱ ሰርከም ሚኔራልስ ፖታሽ ሊሚትድ ኩባንያ ጋር የተደረገው የከፍተኛ ደረጃ የፖታሽ ማዕድን ማምረት ፍቃድ ስምምነት ላይ ተዋይቶ ውሳኔ አሳልፈዋል። ይህም ስምምነት በዘርፉ ኢንቨስትመንትን ከማስፋፋት አንጻር ያለው ጠቀሜታ ከፍተኛ በመሆኑ በስራ ላይ እንዲውል ወስነዋል። ዘገባውን ያደረሰን የሚኒስትሮች ምክር ቤት ጽሕፈት ቤት ነው። ከግብርና ወደ ኢንዱስትሪ ለመሸጋገር በሚደረገው ጥረት መላው ህዝብ የድርሻው እንዲያበረክት መንግስት ጥሪ አቀረበ። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በላከልን ሳምንታዊ መግለጫ ከመጋቢት አንድ ጀምሮ ለሶስት ቀናት በአዳማ ከተማ በደማቅ ስነስርዓት መከበር የጀመረውን ስምንተኛው ሀገር አቀፍ የአርሶ አደሮችና ከፊል አርብቶ አደሮች በዓልን ጠቅሰዋል። በዓሉ በሀገር አቀፍ ደረጃ ብቁና ተወዳዳሪ የሆኑ አርሶ አደሮችንና ከፊል አርብቶ አደሮችን በማበረታታት ወደ ባህል ሀብትነትና ኢንዱስትሪ ልማት ዘርፍ እንዲሸጋገሩ ማትጋት ይገባል ብሏል መግለጫው። በዓሉ የግብርና ኤክስቴንሽን በአግባቡ በመጠቀም ከአንድ ነጥብ አምስት ሚሊየን ብር በላይ ካፒታል ወይም ጥሪት ያፈሩ አርሶ አደሮችና ከፊል አርብቶ አደሮች ወደ ባለ ሀብትነት የሚሸጋግሩበት እለት በመሆኑ ትልቅ ግምት ይሰጠዋል ብሏል የጽህፈት ቤቱ መግለጫ። ከተሸላሚዎቹ መካከል ሴቶችና ወጣቶች የሚገኙበት መሆኑም ታላቅ ግምት የሚሰጠው ነው። የፌዴሬ መንግስት ለመላው አርሶ አደሮችና ከፊል አርብቶ አደሮች እንኳን ለበዓሉ አደረሳችሁ እያለ በስጋት በስራ ትጋታቸው ተሸላሚ ለሆኑትም መልካም ምኞቱን ገልጸዋል። ከእነዚህ ጀግኖች አርሶ አደሮችና ከፊል አርብቶ አደሮች ጎን በመቆም ሙያዊ ድጋፍ ያደረጉት የልማት ተጠቃሚ ሰራተኞች፣ የግብርና ባለሙያዎች፣ ተመራማሪዎች ብሎም መላው ሕዝብ ከግብርና ኢንዱስትሪ ለመሸጋገር ለሚደረገው እንቅስቃሴ የበኩላቸውን አስተዋጽኦ እንዲያበረክቱ መንግስት ጥሪውን አስተላልፈዋል። በአርብቶ አደር አካባቢ የሚኖሩ ሴቶችን እና ህጻናትን ለማስተማር የቴክኖሎጂ ችግርን ለማስተዋወቅና በጥናትና ምርምር ላይ የተመሠረተ ድጋፍ ለማድረግ የመለስ ዜናዊ ፋውንዴሽን እና የኢትዮጵያ አርብቶ አደሮች ፎረም ተስማሙ። ተቋማቱ የመግባቢያ ሰነድ የተፈራረሙ ሲሆን በጋራ ሊሰሯቸው የሚችሏቸው ነጥቦች ላይም ተስማምተዋል። የአርብቶ አደር ማህበረሰብን ከወቅታዊ ሁኔታዎች ጋር በተያያዘ የአየር ንብረትን ለመቋቋም የሚያስችሉ የምርምርና የጥናት ስራዎችን በጋራ ለመስራት ነው የተስማሙት። የመለስ ፋውንዴሽን ምክትል ሊቀመንበር አቶ ሽፈራው ሽጉጤ ፋውንዴሽኑ ለሴት አርብቶ አደሮች ድጋፍ ማድረጉ እንደሚቀጥልና ተጠቃሚነታቸውን ለማረጋገጥ እንደሚሰራ አስታውቀዋል። ለአርብቶ አደሩ ዘላቂነት ያላቸው እቅዶችንና ወቅቱን የጠበቀ መረጃ እንዲያገኙ በማድረግ በተፈጥሮ ሀብት ጥበቃ ዙሪያ ያለውን ግንዛቤ ማስፋት እንደሚገባም ነው የኢትዮጵያ አርብቶ አደር ፎረም ሊቀመንበር አቶ አብዲ ሆሴን የገለጹት። በመድረኩ ከሴት አርብቶ አደሮች ጋር በተያያዘ በተለያዩ ርዕሰ ጉዳዮች ላይ ውይይት ተደርጓል። ሪፖርተራችን ካውሰን ብራንድ ዘገበው። የአፋር ክልልን የመንገድ መሰረተ ልማት ሽፋን አሁን ካለበት ይበልጥ ለማሳደግ በተለየ ትኩረት እየተሰራ እንደሚገኝ የትራንስፖርት ሚኒስቴር አስታወቀ። ሚኒስቴሩ በክልሉ የተገነቡና በመንገድ በመገንባት ላይ የሚገኙ መሰረተ ልማቶችን በሚመለከት ከክልሉ ባለስልጣናት ጋር ግምገማ አካሂደዋል። ሪፖርተራችን ተስፋዬ ለሜሳ ከአፋር ተከታዩን ዘገባ ደርሶናል። የአፋር ክልል የመሰረተ ልማት ግንባታ ሽፋን ከ2700 ኪሎ ሜትር በላይ ደርሷል። ክልሉ የሀገሪቱ የኢኮኖሚ ዋነኛ ኮሪደር እንደመሆኑ መጠን የመንገድ መሰረተ ልማት ትኩረት ተሰጥቶት እየተሰራ መሆኑን ነው የኢትዮጵያ መንገዶች ባለስልጣን ያስታወቀው። በአፋር ክልል የተከናወኑ እና በመከናወን ላይ የሚገኙ የመንገድ መሰረተ ልማቶች ያሉበትን ደረጃ ለመገምገም የትራንስፖርት ሚኒስትሩ አቶ አህመድ ሺዴ የስራ ጉብኝት አድርጓል። ከጎረቤት የአማራ ክልል፣ ከትግራይ ክልል፣ ከሶማሌ ክልል የሚያገናኙ መንገዶች መሰራት እንዳለባቸው እና በነዛ ቅደም ተከትሎ ቶላቸው የትኞቹ ላይ ትኩረት ማድረግ እንዳለብን ከክልሉ መንግስት ካቢኔ ጋር መግባባት ደርሰናል። እነዚህ የተካሄዱ ያሉ የመንገድ ፕሮጀክቶችም አንዳንዶቹ ዲዛይናቸው አልቆ ጨረታ ወጥቶላቸው በቅርቡ ስራ የሚጀምሩ ነው የሚሆኑት። የተቀሩት ደግሞ የሚቀጥለው አመት ዲዛይናቸው ተሰርቶ ወደ ጨረታ ሂደት የሚገቡበት ሁኔታ ይኖራል። በአጠቃላይ መንግስት በትራንስፖርት ረገድ መሰረተ ልማትን ከማስፋፋት አገልግሎትን በማስፋፋት ረገድ እየተሰራ ያለው ስራ ተጠናክሮ የሚቀጥል ነው የሚሆነው። በቆይታቸውም የሰመራ ኤርፖርት ግንባታን ተመልክተዋል። ግንባታው በፍጥነት እንዲጠናቀቅም ነው የተጠየቀው። የኢትዮጵያ ኤርፖርቶች ድርጅት ዋና ስራ አስፈጻሚ አቶ ቴዎድሮስ ዳዊት ግንባታው በፍጥነት ይጠናቀቃል ብለዋል። የአስፋልት ስራ ዛሬ እና ትናንት ተጀምሯል በሶስት እና በአራት ወራት ሙሉ በሙሉ የሚጠናቀቅበት ሁኔታ አለ። የመንደርያ ሜዳውን በተመለከተ የተርሚናል ህንፃውን በተመለከተ እንደ ሁለት አመት በላይ የሚወስድ ነው። በአጠቃላይ ግን በአንድ አመት ጊዜ ውስጥ ለመጨረስ የሚቻልበት እድል ለመፍጠር በተለያዩ ሽፍቶች በጣም በፍጥነት በፋስትትራክ የሚሄድበት ነገር ነው። ያመቻችነው በዛ ደረጃ ጥሩ እንቅስቃሴ ላይ እንዳለ አይተናል። ኢቢሲ ያነጋገራቸው የሰመራ ከተማ ነዋሪዎች በክልሉ የሚገነቡ የመንገድ መሰረተ ልማቶችን አድንቀው ነገር ግን በዋና ከተማዋ በሚገነቡ የውስጥ ለውስጥ መንገዶች ላይ ያላቸውን ቅሬታ ተናግረዋል። ሰፋ ተደርጎ አደባባዩ በደንብ ቢሰራ አደጋዎችን ይቀንሳል። ለእኛም ሰፊቲ ለተሽከርካሪዎችም እድሜም ያራዝማሪያ ለወደፊት የሚሰሩ መንገዶች ጥራታቸውን የጠበቀ ቢሆን ኮብልስቶኖቹ ደስ ይለኛል። ሳምንት ሳይሞላቸው እየፈረሱ ነው ያሉት ውስጥ ለውስጥ ይሄ ቴሌ ወይም ውሃ ምናምን የሚያስገቧቸው የሚሰሯቸው መንገዶች እየተቆፈሩ ተመልሰው አይደፈኑም፣ ወይም ደግሞ ድንጋዩ ዝም ብሎ መንገዱ ላይ እንደተደረደረ ነው የሚገኙ። የአፋር ክልል የከተማ ልማት ቤቶችና ኮንስትራክሽን ምክትል የቢሮ ኃላፊ አቶ ሰይድ አሁን ነዋሪዎች ያነሷቸው ችግሮች መኖራቸውን ገልጸው መፍትሄ እንደሚሰጥባቸውን የተናገሩት የተከሰተው ተከስተዋል። ለወደፊት ግን እንደዛ አይነት ነገር እንዳይከሰት ሲርኩላር ደብዳቤ ጽፈን ከቴሌ ጋርም ከውሃ ቢሮ አይደለም፣ ውሃና ፍሳሽ ጋርም ይህንን ጉዳይ በመናበብ መሰራት እንዳለበት ያስቀመጥንበት ሁኔታ ነው ያለው አደባባይ ለመስራት ዲዛይን ወጥቶ በፌዴራል በኩል ተቀባይነት አገኝቶ አስራ ሁለተኛው ብሔር ብሔረሰቦች በዓል ላይ እዚህ ላይ ሁለተኛ ጊዜ ስትመቱ አደባባይ ታገኛሉ ብዬ መናገር ይችላለሁ ማለት ነው ለኢቢሲ ተስፋይ ለሜሳ አፋር ሰመራ ኢቢሲ ያነጋገራቸው የሽሬ ከተማ ነዋሪዎች የመሬትና መሬት ነክ አገልግሎት በተገቢው ፍጥነት እያገኙ አለመሆኑን ተናገሩ የከተማ አስተዳደሩ በዘርፉ የሚታዩትን ችግሮች ለመፍታት ከዚህ ቀደም በተደረጉ ግምገማዎች መሰረት እርምጃ መውሰዱን ጠቅሶ በቀጣይ ችግሩን በዘላቂነት ለመፍታት እሰራለሁ ብለዋል። ደምስ መኩሪያው ከሽሬ ተጨማሪ ዘገባ ነው። በሽሬ እንዳስላሴ ከተማ በ2008 ዓ.ም ከህዝቡ የተነሱ 153 የመልካም አስተዳደር ጥያቄዎች እንደነበሩና ከእነዚህም ውስጥ 140ዎቹ በወቅቱ ምላሽ እንዳገኙ የከተማዋ ከንቲባ አቶ ግውሽ ኃይለስላሴ ይናገራሉ። ከንቲባው በጊዜው ችግሮችን የፈጠሩ አካላትም ተጠያቂ መደረጋቸውን ጠቅሰዋል። በህግና በዲስፕሊን የጠየቁ የተባሉ ሲቪል ሰርቫንቶች ስምንት ነበሩ። ከእነዚህ ስምንቱ ሰባት ሚሊዮን እርምጃ ተወስደባቸዋል። ግማሾቹ ከ15 ቀን እስከ 2 ቀን እስከ ሁለት ወር የደሞዝ መቀጫው ተቀጥተዋል። ሌሎቹም ደግሞ ወደ 24 የሚሆኑ የቃልና የጽሁፍ ማስጠንቀቂያ እንዲሁም በህግ እንዲጠየቀ የተደረጉ ደግሞ ሶስት አሉ። በከተማ በቅርቡ በተካሄደው የጥልቅ ተሃድሶ ግምገማና የ2009 የመልካም አስተዳደር ውይይትም 84 ችግሮች ተለይተው አብዛኛዎቹ እየተፈቱ መሆኑን ነው ከንቲባ ግብሽ የሚናገሩት። ኤቢሲ ከመሬት አገልግሎት አሰጣጥ ጋር በተያያዘ ቅኝት ባደረገበት የከተማ መዘጋጃ ቤት የሚታየው ግን ከዚህ ጋር የሚጣጣም አይደለም። በሽረ እንዳስላሴ ከተማ የመሬትና መሬት ነክ ጉዳዮች በሚስተናገዱበት ጽህፈት ቤት ነው አሁን የምገኘው። እዚህ አጠገቢ የምትመለከቷቸው ተገልጋዮችም አገልግሎት በፍጥነትና በተገቢ ሁኔታ ባለማግኘታቸው ምክንያት እየተቸገሩ መሆኑን ይናገራሉ። ቦታችን በከተማ ልማት መሰረት እርሻ ኮሌጅ የወሰደው ቦታ ነው። አሁን ቶሎ ሊጨርስልን አልቻሉም። ካሳችን በትክክል አልወሰድንም፣ የቀረን አለ። እንደገና ቅያር መሬታችንም ከዛሬ ነገ፣ ከዛሬ ነገ እያሉ በጣም ነው እዚህ መዘጋጃቤት የተመላለስ ነው። ሊጨርስልንም አልቻሉም። ርዕሰ መምህር ነኝ ስራ ትቼ በለስ ነው የሚያስተምረው። ስድስት ወር ሙሉ ተንጋላ ትቼ የማይፈለግ ክሳራ፣ የጉልበት ክሳራ፣ የገንዘብ ክሳራ ያ ግብር እየገበርኩ የያዝኩት መሬት መንግስት የሰጠኝ መብት ተነፍጎብኝ በችግር እየተንከራትኩ ነው። እስከ መታመም ደርሳለ። በመሬት አካባቢ የአገልግሎት አሰጣጥ ሁኔታ አሁንም ሕዝብ ሊያረካ አልቻለም። አሁንም ተጨማሪ እቅድ አዘጋጅተን መፍታት እንዳለብን የሚያመላክት ነገር ነው። በዚህ ዙሪያ ያልተፈታ ነገር እንዳለ ግምገማ ኮማንድ ፖስት ግምገማ ላይ የሚያየው ነው ነገር አለ። በእርግጥ የአመራር ማስተካከያ እርምጃ ተወስደዋል። ግን አዳዲሶቹ አመራሮቹ አሁን ስራ እየጀመሩ ስላለ አጠቃላይ ህብረተሰቡ በዚህ ዙሪያም እርካታ የለውም። የሽሬ ከተማ መዘጋጃ ቤት ኃላፊ አቶ ሚካኤል አባይ ቅሬታ ያቀረቡት ግለሰቦች ጉዳይ በአፋጣኝ እንደሚፈታላቸውና በተቋም ውስጥ ችግር እየፈጠሩ ያሉ ባለሙያዎችና ኃላፊዎች ላይም እርምጃ እንደሚወሰድባቸው ገልጸዋል። የመጉላላቱ ሶርስ የት ነው ያለው፣ ምንጭ የት ያለው ብለን ሰዎችን እየለየን አያያዝ ጀምረናል ማለት ነው። ግለሰቦችን በዚህ መልክ ለይተን በአመራር ደረጃም ለይተናል። አስፈላጊ የሆነ እርምጃም እንወስዳለን ማለት ነው። አሁንም ለውጥ ያላመጡ ባለሙያዎች አሉ፣ ለውጥ ያላመጡ ባለሙያዎች አሉ። እነሱን ለይተን አስፈላጊ እርምጃ እንወስዳለን። ለኢቢሲ ደምስ መኩሪያው ሽሬም በዱባይና በአቡዳቢ ህገወጥ የቱሪስት ቪዛ ይዘው በቤት ሰራተኝነት የተሰማሩ ህገወጥ ኢትዮጵያውያን ቁጥር እየጨመረ መጥቷል። በህገወጥ ደላሎች ተታለው ከሀገራቸው የወጡ ከ10 ሺ የሚበልጡ ኢትዮጵያውያን የት እንደገቡ አይታወቅም ተብለዋል። ሪፖርተራችን ብራሩ ገብረ ማርያም ተጨማሪ ዘገባ አለው። የኢትዮጵያ መንግስት ወደ መካከለኛው ምስራቅ አገራት የሚደረጉ የስራ ስምሪቶች አዲሱ አዋጅ እስኪወጣ ድረስ እንዲቆም ማድረጉ ይታወሳል። በተባበሩት አረብ ኤምሬትስ የኢትዮጵያ ባለሙሉ ስልጣን አምባሳደር አብዱል ቃድር ሪዝቆ ለኢቢሲ እንደገለጹት አሁንም በህጋዊና ህገ ወጥ መንገድ ወደ አቡዳቢና ዱባይ በርካታ ኢትዮጵያውያን እየገቡ ነው። ይህ ደግሞ ቆንስላው የዜጎችን ጉዳይ በመመልከት ብቻ ብዙ ጊዜ እንደሚያጠፋ ገልጸዋል። አንዳንዱ ለምሳሌ ቱሪስት ቪዛ ይዞ የሚመጣው ከገጠር የመጣች እህታችን ምንም ስለ ቱሪዝም ምንም የማታቅ የቱሪስት ቪዛ ይዛ ነው የምትመጣ። እዚህ ከመጣች በኋላ ደላሎች አሉ ተቀብለው የት እንደሚያስገባቸውም አይታወቅም። ስለዚህ የእኛ ኤምባሲዎች እና ኮንስላት ጽሕፈት ቤቶች ትልቁ ችግር የሚሆነው ያለው የዜጎች አወጣጥም የእኛ ዜጎች መጥተው የት እንደሚገቡ አናውቅም። በአብዛኛው እኛ ዜጎቻችን የምንደግፋቸው ወይም ንደግፋቸው የምንደርሰው ችግር ሲገጥማቸው ነው። በአቡዳቢ ኤምባሲ ብቻ በሺዎች የሚቆጠሩ ኢትዮጵያን በደላሉ የተታለው የት እንዳሉ አይታወቅም። በዱባይና አቡዳቢ የሚገኙት የኢትዮጵያ ኤምባሲና ቆንስላ ጽሕፈት ቤቶች ከተባበሩት አረብ ኤምሬትስ መንግስት ጋር በመሆን በቅርቡ የሰራተኛ ልውውጥ ስምምነት እንደሚፈርሙ አምባሳደሩ ገልጸዋል። ስምምነቱ የዜጎችን መብት ለማስጠበቅና የስራ ደህንነታቸውን ለማረጋገጥ አይነተኛ ሚና እንዳለው አመልክተዋል። በእኔ ኤምባሲ በአቡዳቢ ብቻ የቆንስላ ጽህፈት ቤቱን ሳልጨምር አስራ አምስት ሺህ ፓስፖርት አለ፣ የጠፉ ከአሰሪዎቻቸው የጠፉ። አንዱ ችግሩ የደላሎች ማምጣት ብቻ ሳይሆን ከሚሰሩበትም ቦታ የተሻለ ደሞዝ እሰጥሻለሁ ነይ ውጪ እያሉ የማያውቁትን እህቶቻችን ከሚሰሩበት እንዲኮበልሉ ያደርጋል። ስትኮበልል ምን ማለት ነው? ፓስፖርቷን ጥላ ነው የምትወጣው። አሰሪው ደግሞ ጠፍታብኛለች ብሎ ለኢሚግሬሽን ሄደ የሚያመለክተው ስለዚህ ህገ ወጣ ሆነች። ህገ ወጣ ሆነች፣ በቃ ህጋዊ አይደለች። በዱባይም የስነ ልቦና ዝግጅትና ስልጠና ሳያገኙ በቱሪስት ቪዛ ሽፋን ለቤት ሰራተኝነት የሚገቡ ኢትዮጵያን በየጊዜው ጉዳት እየደረሰባቸው መሆኑን የቆንስሉ ዳይሬክተር ይበልጣል አምሮ ገልጸዋል። እዚህ ሀገር ሆኖ ደግሞ እንደገና በደል የሚፈጽሙ ማለት ነው፣ ለአደጋ የሚያጋልጡ ደላሎች ላይ ህጋዊ እርምጃ እንዲወሰድባቸው መረጃዎችን በማሰባሰብ እዚህ ከሀገሩ ፖሊስ እና የጸጥታ አካላት ጋር ግንኙነት እናደርጋለን። በሁለቱ መንግስታት መካከል አዲሱ የሰራተኛ ስምሪት አዋጅ ተግባራዊ እስኪሆንም ከህገ ወጥ ደላሎች ኢትዮጵያውያን ሊቆጠቡ እንደሚገባ የአቡ ዳቢና የዱባይ ኤምባሲና ቆንስሉ ጽህፈት ቤት ኃላፊዎች አሳስበዋል። በአዲስ አበባ ቦሌ ክፍለ ከተማ ወረዳ ዘጠኝ በተለምዶ ሰሚት እየተባለ በሚጠራው አካባቢ የሚኖሩ ነዋሪዎች በቡሉኬት አምራች ማህበራት ስራ ድምፅና ብናኝን ጨምሮ ሌሎች ችግሮች እየታወክን ነው አሉ። የአዲስ አበባ ጥቃቅንና አነስተኛ ኢንተርፕራይዝ ልማት ቢሮ ለችግሩ መፍትሄ ለመስጠት ጥናት እያካሄድኩ ነው ብለዋል። ጌቱ ላቀው በአዲስ አበባ ቦሌ ክፍለ ከተማ ወረዳ 9 በ180 ሄክታር መሬት ላይ የሚኖሩ ነዋሪዎች በጥቃቅና አነስተኛ የተደራጁ ማህበራት ጫና ድርሰውብናል የሚል ቅሬታ አቅርበዋል። እዚህ አካባቢ በአራቱም አቅጣጫ የመኖሪያ መንደር ነው ተብሎ የቤቶች ግንባታ ተከናውኖበታል። ይሁን እንጂ መሀል ላይ ባለው ትርፍ ቦታ ላይ የብሎኬት አምራች ማህበራት ብሎኬት እያመረቱ ነው የሚገኙት። ይህ ደግሞ በነዋሪው ላይ ትልቅ ጫና ፈጥሮብናል ነው የሚሉት ነዋሪዎቹ። መንገድ የለም፣ መንገድ ባለመኖሩ ጎርፍ በጎርፍ በጣም እየተጠቃ ነው። ሁለተኛ ደግሞ ቤታችን አቧራ ነው አቧራ ምንም ምግብ መብላት እስከሚያቅተን ድረስ ልጆች ወደ ውጭ መውጣት አይችሉም። ግቢ ውስጥ ነው የሚጫወቱት። ከዚህ በፊት ግቢው ላይ ሲኖትራክ መጥቶ ነው የገጫው። በዛ ምክንያቱ ነው፣ ይህንን ብረት ራሱ ያደረግኩት። ሌሊት መኪና ሲመላለስ ነው የሚያድረው። ፍሳሾቹ ሙሉ በሙሉ ተዘግተዋል። ወርፍ በቤታችን የሚያልፈው መንገዱ ላይ ምንም አይነት እንዳያችሁት እዛ መንገዱ ላይ እንዳያችሁት ሙሉ ለሙሉ መኪና ማለፊያ የለውም። የግንባታ ግብዓቶችን ለማምረት በሚደረገው ሂደት የሚፈጠሩ ብናኞች በተለይ ለመተንፈሻ አካል በሽታ ያጋልጣሉ ከኮንስትራክሽን ግባቶች ጋር የምንጠቀምባቸው አንዳንዶች ደግሞ ለምሳሌ ሁን አስቤስቶስ አይነት ያላቸው ነገር ከሆኑ የሳምባና የሳምባ ሽፋን ካንሰር የማምጣት እድልም አላቸው። አንዳንዴም ደግሞ ለረጅም ጊዜ ኤክስፖጀሩ ካላቸው ለሌሎች ተዋሲያን የሚመጡ ኢንፌክሽኖች የማጋለጥ እድልም አላቸው። ውስጣቸው ለምሳሌ ሲሊካን ያላቸው ፕሮሰስ የሚደረግ ከሆነ ግባት በሚሰራበት ቦታ ላይ ለቲቢ በሽታ ራሱ በመያዝን እድል ከፍ የማድረግ አቅም አላቸው። የነዋሪዎቹን ቅሬታ ብሎኬት በማምረት ስራ የተሰማሩ ወጣቶችም ተገቢ ነው ይላሉ። ጥያቄው ይሄ ምንም ሳይታለም የተፈታ ነው። ይረበሻሉ፣ ቤት ይገጫል። ትክክል ነው። ይሄ እኛ በጣም ተቸግረን ለሰውም አስቸግረናል፣ እናውቃለን። ግን አማራጭ ስላጣን የት እንሄድ? እንዲህ ነዋሪዎቹና ማህበራቱ በቅሬታው ላይ ከመግባባት የደረሱበትን ጉዳይ ለመፍታት ለምን አልተቻለም ስንል ለቦሌ ክፍለ ከተማ ጥያቄ አቀረብን። የክፍለ ከተማው ስራ አስፈጻሚ አቶ ታምራት አስናቀ ችግሩን ለመፍታት ከአቅማችን በላይ ቢሆንም ማህበራቱ ከቦታው ተነስተው ሌላ ቦታ ሊሰጣቸው እንደሚገባ ግን የውሳኔ ሀሳብ አቅርበናል ብለዋል። በጊዜያዊነት ግን የተበላሸው መንገድ የመጠገንና ወሰን የማስከበር ስራ እንደሚሰራ በመጠቆም የአዲስ አበባ ከተማ አስተዳደር ጥቃቅንና አነስተኛ ኢንተርፕራይዝ ልማት ቢሮ ችግሩ ከሁለት ወራት በፊት ደርሶት ጥናት እያደረገ መሆኑን ተናግሯል። ይሁን እንጂ ችግሩን ለመፍታት የቦታ እጥረት እንዳለን የገለጸው የቦታ ጥያቄ ኮንስትራክሽን ዘርፍ የሚሰራበት ሳይት እንዲሰጠን ማለት ነው። ሁለተኛ ደግሞ ባለን ደግሞ ክፍት ቦታ መሰረተ ልማቱም ጭምር የተሟላ ካለ እሱ ደግሞ ስራ ላይ ነው ማለት ነው። ለዚህ ተብሎ የተፈለገ ቦታ የታጣ አልመሰለኝም ቤዚካሊ በማስፋፊያ ወረዳዎች ላይ ለዚህ የሚሆን ቦታ ቢፈለግ የሚጠፋበት ምክንያት የለም። ምናልባት የምንቸገረው መሰረተ ለማዘርጋታው ላይ ነው። ከ84 በላይ ማህበራት ብሎኬት የሚያመርቱበት ቦታ በአዲስ አበባ ማስተር ፕላን መሰረት የመኖሪያ ቤት የሚገነባበት እንደሆነ ከክፍለ ከተማው መሬት ልማት ማኔጅመንት ጽፈት ቤት ያገኘ ነው መረጃ ያመለክታል።